ያገባማ ገባ ያጨምቶ ለዋጨ፣ ተሙ ብቻ ቀረ ፂሙን እየነጨ የሚባለው። እንዲህም አለልኝ ባለቤቱ፣ ምን ሰርቶ ሊበላ ነው? ሴትዮ የማታቂው ንቀነካክተሽ በኋላ ይሄ እንደ ቻይና ዕቃ ተቀያያሪ ያለው መስሎሻል። ጉድ አርገሽው ውጪ እንዳትይ። ሉጫ ሆነ ሉጫ አልሆነ ደግሞ ምን ያደርግልናል? ለምን አይደርድም? ጀማይካ መንደር ወስደሽ ለምን አታስጨሺው እሙን ነው ይሄ ነገር፣ የተፈጥሮ ነገር ነው። ምንም ማድረግ አይቻልም። እኔም ብዙ ጊዜ ጥያቄ የሆነብኝ ነገር ላይ ዘጭ መጣሽ። እኔ ጅሎኝ እንደሆነ አላቅም። ብርቄ ሆኗል፣ ረ ድንቄም ሳይሆን አይቀርም። የህብረተሰቡን ችግር ቢዝነስ ማድረግ ይሄ ነው። ኢንተርፕረነር ሺፕ ማለት የሥራ ፈጠራ፣ የሥራ ቋጠራ። ቋጠራ እንኳን ይሆናል፣ የፀጉር ቆረጣ። እኔ ቆረጣ በውጊያ ነበር ማለት ነው። ጨክ እናንተ ዝም ካልናችሁ የእሱንም ማኔር ማምጣታቸው አይቀርም። ከህንድ የከሪና ከቡር ሙዴ ማፍከርቱ ተሳሰቼ ከሆነ አፉ በዱኝ። ይሄ የስራ ፈጠራ ጥሩ ሊሆን ይችላል። እኔ አዲስ ሆኖብኝ እንደው ጅል ሆኜ ከሆነ ይቅር በሉኝ። ከተሳሳትኩም ከሙዬ እንደ ቁርበት ራስ ዘላለምህን አትማርም ብላችሁ ጎሜንት ሴክሽን ላይ ዱላ መሰል ምክር ሀሳባችሁን አስቀምጡ። እኔ ወንድማችሁ ተቀባይ ነኝ። ሁሌም እየመጣሽ ተኝ እኔን ባታገኝ የተባለው ለዚህ እኮ ነው። ነያዩ የቀረሽ እሱ ነው እንዴ? ወንዶች እንዴት እንደሚሸና ላሳያችሁ። ይሄ እኮ ነው ስጥለኛው። እሺ፣ እባክህ እባክህ ውሰድ። ጌታ ሆይ፣ በገዛ ንብረታችን ቲቶርያል ሰጪን። ሰጪ ምን አጠፋል? እዛው እንደ ፍጥምጥሙ እራሳችሁ ላይ እንትን አትሉ። አባቶቻችን እኮ ወዶ አለ ለሚተርቱት ለቀባሪው ያወረዱት አሉ። ለእኔው አብሮኝ ኖረው ወንድሜን። እሺ፣ ግን እንዴት ነው መሽ የሚሸናው? ነያዩ፣ በእውነት ብዙት። እሺ፣ ይዘሽ ልታሸኝ ነው? ቅጣጣችሁ። አሁንስ አረዲያ። እሺ፣ ለሴቶች ፌሚኒስት ተብሎ ታጋዮች ነበሩ። ለእኛ አስማ ማን ነው የሚታገልልን? ማን ነው ደግሞ ምን አገባሽ? ከፈለኩኝ እንደ ሳት አደጋ እንዴት ትከሻዬ ላይ አድርጌ ብሸናውስ መብቴ፣ መስሎኝ ንብረትነቱ ሊብሬው በራሴ በስሜ በራሴ በግሌ። እንዴ ደግሞ ዝም ስንላችሁ በዚህ መጣችሁ? ይኸውልሽ፣ ዋ ወንዱም ተነስቶ ደግሞ ነገ እንዴት እንደምትሸኑ ላሳያችሁ ብሏችሁ እናንተ እንዳያስጨንቃችሁ፣ ለራስሽ ብዬ ነው። እሙን ነው የሽንት ቤት ሴራሚክ ላይ ከላይ ያለችዋን ከፈራንሴታችሁ ተጠቀሙ የሚል ማሳሰቢያ ከሆነ እሰየው ነው፣ እሱን እንቀበላለን። ይሄ እኮ እኔን ለሚያክል ኮርቤሳ መስማትም መናገርም እንዲሁም ማስተዋል ለሚችል ሰው እኮ ነው የምትናገሪው። ለእኔ ለመሰለ ኮርቤሳ አሁን እና እና ላሳይ ኧረ፣ ሊበላህ ብየው። ለእናትሽ ነው የምናገርልሽ ደግሞ ኦ ይሄማ ሌላ ተልእኮ አለበት፣ አው መጠናት አለበት ጀርባው። ኦ ማይራዲ ላይቶ ማለት አሁን ነው። ጌታ ሆይ ከለት ተለት ጆሯችሁም አይናችሁም ጾም አይደለ የተባልን ፍጥሮች፣ ጭራሽ ላም 4 ሚሊዮን 800 ሺህ ዶላር! እስቲ ሙቱት በኢትዮጵያ። ተው ተው ተው፣ አትም ተው ይም ታታባል 600 ሚሊዮን የኢትዮጵያ ብር። የሰው ልጅ ሂሳብ ከእንስሳም አልፎ እንደው መሬት ወደቀ እኮ፣ በየቄውና በየመስኩ ጅልጥ እያደረግን ኔ። ቡሬ እንዳላናት ጭራሽ ሞዴል ሆና በጨረታ ተሸጠች። ቡሬ ቀናችን አይደለም እኔና አንቺ ዛሬ የተባለው ቀርቶ እኮ ብሬ ቀናችን ችን አይደለም እኔ እናንተ ዛሬ፣ ጅነቲን አፈቀኝ ተመልሶ ላይ ይመጣ። በዚህ እድሜ እኮ ሲርበን የእናታችንን ልብስ እንዲህ ግፍፍ አድርገን ቁጭ የምንለው የዘንድሮ ቤተሰብ እንደው የቱ ጋር እንደሆነ ሳትነግሩ ቀርታችሁ ነው። ምን ሊያደርገው ነው ጭራሽ ትስመዋለህ? አቤት! የዘንድሮ ልጅ አቤት! አረ፣ እባካችሁ ልጆቻችሁን ሰብስቡ። አሁን አሁንማ ቤተሰብ ራሱ በሰባ ሰማንያ ሽማግሌ መመከር አለበት። ይሄ ልጅ ነው እንዴ ነገ ከነገ ወዲያ አገርን የሚረከበው? በጅምላ ነው ነው የሚል አይሰማህም ነው፣ ሸገር ዳቦ መስሎት ነው። የዘንድሮ ልጆች ፈጣን ናቸው ይባላል። በስንት ኪሎ ሜትር እየነዱት ነው? አረ ግራ ገባን። ይሄ ልጅማ ሲያድቅ ጥቁር አዝሙድ በሉት፣ ከዳቦ ላይ አይጠፋም። ወንድሜን ወንድሜን ወንድሜን እያየሁ አጣሁ። ተው ወንድሜ ተው፣ እንደው ጾም ነው ተጨንቀህ አታስጨንቀኝ። ይሄ ነው እንግዲህ አታምጣ ስለው አምጥቶ ቆለሎ የተባለው እንዲህ እንዲህ እያሉ ነው። እንደው ሳንይዛቸው እነ ከሌም ያመለጡት። ኧረ ቤተሰቦች እባካችሁ እኔም በግፉ አትዩብኝ። እንዲህ ዐናትህን ብትይዝ እኮ ይሄ እኮ የሕግ አካል ያስጠራል። አሁን ይሄንን ዘፈነ ተብሎ ከእነ ማይክል ጃክሰን ጋር ተከታትሎ ሲሆን ሊገባ ወንድሜ ቶሎ ብላችሁ ንስ አስገቡት ሳይ፣ ግን እንደው ከጨዋታ አንጻር የሎሚ ዋገን ምር ያደረገው የሎሚ ነጋዴ ነው የምትመስል ቆምጣጤ በመጥራሱ እንደዚህ ኡኡ አይደለም። ባይሆን ሁለታችንም እዚሁ ቲክቶክ ላይ ስራችን አውሮቱ አደር ብንሆንም ነገር ግን በአንዳንድ ስራ ጉዳይ ስትመጡብኝ አልወድም። ምክንያቱም እኔ ለሰፊው ህዝብን የቆምኩት፣ እኔ የምለው አንቺን፣ ነሱን፣ መቀርሽን ያንችን ልምቀር ስድስት መቶ ብር አንድ ሺውን ታዩ። እሱም በኋላ እናወረዋለን። እኔ እኮ ይህን ጊምቦላ ሚያክል ጭንቅላቴን በሶስት ፀጉር ቆራጮች በሄክታር በሄክታር ተከፋፍለው ማስቆርጥ የነበረው ለምሳና ስልሳ ብር ነው። ባይሆን ይሄ ነገር ተምታቶብሽ እንደ አሁን የሴቶች ፀጉር ቤት ነው የወንዶች ነው የገባሽው። እኔ ማቀው ስፌት፣ ሸብሸብ፣ እንጎቻ ምናምን የሚባለው እሱ ሲሰራ ነው። የሴቶች ላይ ከበድ የሚለው ብሩ እንደ ከሌለ መ አሳድ፣ አንድ ሺ ምን አለ መመለጥ። አሁን እኔማ ጀምሮኛል። ኦልሞስት 10 ሚሊ ሜትር በቶንዶ ውስጥ ቀጥሏል። አንተ ከዚህ በኋላ ፀጉር ቤት ለምን አልሄድም? አንድ ሺ ገብቷል። ግድ የለሽም። ይሄ ነገር አስቆረጠሽ አይመስለኝም፣ እንደው አስተክለሽለት እንዳይሆን። አሃ ሴቶቻችን መላጦችን የምትወዱት ለዚህ ነው ለካ። አሁን አይደል እንደገባኝ። አይ ዘግይቶም ቢሆን ገንዘብ ለመቀነስ ለመቆጠብ፣ ኮስት ሚኒማይዝ ሴቪንግ ኢዝ 129 ኛውን የአድዋ ድል በዓል አክብረናል። እንደሚታወቀው እምዬ ምኒልክ ተለያዩ ከተማ ካሉ ገዢዎች ወገኖች ጋር አንድ ላይ በመሆን ድል የነሱበት የነጻነት አርማችን ይታወቃል። ወላይታ እንደ አንተ ባንዳ ከሁለታ ጋር ነው የተዋጋችው። ኢትዮጵያ አድዋ ላይ ማን ሸነፈ? ሆሳና ወላይታ ሆሳና። ከታሊያን ጋር አዎ፣ ከታሊያን ጋር ከታሊያን ጋር አዎ ከጣሊያን ጋር ከጣሊያን ጋር በትክክል መልሶታል። ሞ በአድዋ ጦርነት ጊዜ ካድያና ከከምባታ አካባቢ አክባቢ 4000 ጦር ይዞ ወደ ውጊያ ቀጠና ያመራው ፊተብራሪ ማን ይባላል? እኔ አላቅም እኔ አላቅም። የምታውቁ ሰዎች ካላችሁ እኔ ታሪክ ላይ እምብዛም ነኝ። የቅድሙ ልጅ ልክ ይሆን እንደ እስቲ እናንተ

አሉላ አባ በየነ ጴጥሮስ አሉላ አባ ነጋሊም ሊልፈልጎ ነበር። በነገራችን ላይ ነፍሳቸውን ይማረውና ፕሮፌሰር በየነ ጴጥሮስ እጅግ በጣም ምሁር የሚባሉ የከንባታ ብሔር ተወላጅ የሆኑ እና ብዙ ጊዜ በፓርላማ የምናቃቸው በጣም ደስ በሚሉ ርዕሶች የምናቃቸው ውድና በጣም ብሪሊያንት በጣም ጭንቅላታቸው በጣም የሚገርም ለሀገር የሚጠቅም የነበሩ አባት ነበሩ። በየነት ጴጥሮስ፣ አሬ ይሄን ሰው አለማወቅ ግን የምር በፍሬም ለማስቀመጥ እየሞከረ ነው። ጌጃ ገሪቦ፣ ጌጃ ገሪቦ በትክክል መልሶታል። ጌጃ ገሪቦ እኔም አላቀውም ነበረ። በነገራችን ላይ የሚገርም ነው የምር፣ እኔም አላቀውም ነበረ። አንደኛ ይመችህ ነገራችን